ርዕሰ ሊቃነ ጳጳሳት ሌዮ 14ተኛ እህት ቲዚአና ሜርለቲን የተሰዋ ሕይወት ተቋማት ጸሐፊ አድርገው ሰየሙ። ርዕሰ ሊቃነ ጳጳሳት ሌዮ 14ተኛ እህት ቲዚአና ሜርለቲን ለገዳማትና የተሰዋ ሕይወት ተቋማት ኃላፊነት ለሚወስደው ተቋም ጸሐፊ አድርገው ሰየሙ። እህት ቲዚአና ሜርለቲን ከዚህ ቀደም የፍራንሲስካውያን ድሆሽ ደናግል የበላይ ኃላፊ ሆነው ያገለግሉ መሆናቸው ይታወሳል። እህት ቲዚአና በሕገ ቀኖና የዶክትሬት ዲግሪ ሮም ከሚገኘው ጳጳሳዊ ላትራን ዩኒቨርሲቲ የሚያገኙ ሲሆን በአሁኑ ሰዓት በአንቶኒያኖም ዩኒቨርሲቲ በሕገ ቀኖና ክፍል በአስተማሪነት እያገለገሉ ይገኛሉ። እህት ቲዚአና በቅዱስነታቸው በተሰየሙበት የተሰዋ ሕይወት ተቋም የተቋሙ ኃላፊ በመሆን የመጀመሪያው ሴት ከሆኑት እህት ሲሞና ብራምቢላ ስር ሆነው የሚሰሩ መሆናቸውም ተገልጿል። በርዕሰ ሊቃነ ጳጳሳት ፍራንቺስኮስ የአገልግሎት ዘመን 19.2 በመቶ የነበረ የሴቶች የቅድስት መንበር ተሳትፎ ወደ 23 ነጥብ አራት በመቶ ከፍ ማለቱም ተገልጿል። እህት ቲዚአናም ርዕሰ ሊቃነ ጳጳሳት ሌዮ አስራ አራተኛ የተሰየሙ የመጀመሪያው ሴት መሆናቸውን ቫቲካን ዜና ዘግቧል።